ሙስጠፋ ሀጂ መሐመድ በጾም መካከል አረፍ ብለው ነፋሻማ አየር መቀበል ፈልገዋል። ለዚህ ደግሞ በቡታጅራ ከተማ ቤታቸው አቅራቢያ የተሰራው ከተማን የማስዋብ ፕሮጀክት አካል የሆነው ስፍራ ምርጫቸው ሆኗል። እንደዚህ አይነት እድል ትውልዱ ማግኘቱ አስደንቋቸዋል። ይሄ እኮ እኛ አሁን አዲስ የተወለድ በቃ አሁን ተወልድናል የሚለውን አላማ ነው ያዝነው እስቲ መጥተን እዚህ ጋር ይኸውና ወንበር ተሰርቶልን ኮሪደሩ ተሰራ በኋላ፣ ይኸውና ምንያ ውብ የትውልዶች ይሄ ለትውልዶች ይሄ ወደፊት ወላ የትም አገር ለኛ አረብ ነው አረብ፣ በቃ ሆናለች ማለት ነው ኢትዮጵያ። በአማረ የእግረኛ መንገድ ወደ ዕለት ስራው የሚጓዘው እንዳልካቸው በቀለ በማዕከላዊ ኢትዮጵያ ክልል ያለው መነቃቃትና ህዝቡ ከየአስተዳደሩ ጋር አብሮ የመስራት ባህል ውጤት እያመጣ እንደሆነ ያነሳል። በዚህ በማዕከላዊ ክልል ቡታጅራ ከተማ ካሉት ክልሎች ላይሁም ግንባር ቀደም ነው እሱ ብለን የምመሰክርለት ነው። አንደኛ ህብረተሰቡ ታዛዥ ነው። ከመንግስት ጋር እጅ ለእጅ ተያይዞ ዞሮ ዞሮ ልማቱ የራሱ ስለሆነ እጅግ በጣም ሳይጠየቅም ነው ስራዎችን እየሰራ ያለው። በስራውም ደግሞ ደስተኛ ነው። ፍሬዎቹን እያየ ነው እሱ ያማረ ከተማ መገንባት እፈልጋለሁ የሚል ሀሳብ የቡታጅራ ከተማ ይዞ ሲነሳ የህዝብ ይሁንታን አግኝቷል የሚሉት ከፍተኛ የፋይናንስ ባለሙያው ጸጋዬ ሬሳ ይህ ቀድሞ በመከናወኑ ነዋሪው አጥሩን፣ ቤቱን ለተሻለ ነገር ሲል አፍርሷል ባይ ነው። መጀመሪያ ይህ ከመምጣቱ በፊት ውይይት ተደርጓል። እያንዳንዱ ነዋሪ የሚመለከተው በተለይ አስፋልት አካባቢ የኮሪደር ልማት የሚሰራበት አካባቢ ውይይት ተደርጎ በፍላጎት ነው እንጂ በሌላ ችግር ሳይሆን በፍላጎት እንዲፈርስ ተደርጎ ሁሉም በጋራ ማለት ነው። የጋራ የአካባቢው ልማት የሁሉም የህብረተሰቡም የሁሉም መሆኑን ታውቆ ተረድቶ በጋራ ነው እየፈረሰ የነበረው። ፈርሶም አሁን እየተሰራ ያለው የምታዩት ነው እንደምታዩት ነው። ሌላ ችግር እስካሁን ምንም የተፈጠረ ነገር የለም። የቡታጅራ ከተማ አስተዳደር ከንቲባ አብዶ አህመድ የሚመጣውን ለውጥ ካሁኑ የገመተው የአካባቢው ህዝብ ሁሉንም አይነት ድጋፍ በማድረጉ አዲሷ ቡታጅራ እየተገነባች ነው ብሏል። ኮሪደር ልማት አጠቃላይ ከተሞችን ከእርጅና የታደገ ስራ መሆኑን ከዋናው መዲናችን አዲስ አበባ መረዳት እንችላለን፣ ማየት እንችላለን። ይህንን ተከትሎ በርካታ ከተሞች ይህንን ተሞክሮ ወስደው ወደ ተግባር መቀየር የቻሉበት ነው። አንድ ቡታጅራን በተመሳ በተመሳይ ይህንኑ ተከትሎ ወደ 25 ኪሎ ሜትር የኮሪደር ልማት ስራ መስራት አለብን ቡታጅራ ከተማን አሁን ያላት የውበት ደረጃ የእድገት ደረጃ የልማት ደረጃ የምቹነት ደረጃ መስተካከል፣ ማደግ መቻል አለበት በሚል የዚህ እቅድ አካል የሆነው 25 ኪሎ ሜትር በማቀድ ወደ ተግባር ገብተናል። ፓርኪንግ ሳይቶች አሉት፣ ፋውንቴን ኤነርጂ አሉት፣ የፕላዛዎች አሉት፣ ግሪነሪ ሳይቶች አሉት፣ ሕዝብ አደባባዮች አሉት። ጥንቅቅ ያለ ኮሪደር ልማት ስራ መስራት አለብን በሚል አጠቃላይ ከማህበረሰቡ ጋር ተግባብተን የጋራ መግባባት ፈጥረን ኮሪደር ልማት ለከተማችን ያስፈልጋል አያስፈልግም በሚል ሲሪየስሊ ተነጋግረን እሺ ማስታካት እንችላለን አንችልም የሚለው ነገር ላይ በደንብ ተነጋግረን ነው ወደ ተግባር የገባ ነው። በማዕከላዊ ኢትዮጵያ ክልል ያሉ ከተሞች ስታንዳርዱን ያሟላ ጥራቱን የጠበቀ ኮሪደር መገንባት እንደሚጠበቅባቸው ነው በምክትል ርዕሰ መስተዳድር ማድረግ የከተማ ልማትና ኢንዱስትሪ ዘርፍ አስተባባሪና የከተማ ልማት ኮንስትራክሽን ቢሮ ኃላፊ ስንታየ ወልደ ሚካኤል የሚያሳስቡት። ይሄ ስራ ባክ የሚያደረግ ከሆነ ሶስት አመት አራት አመት ላይ መልሶ የሚፈርስ ስራ ከሆነ ትረስት ሉዝ እናደርጋለን። ታሳቢያችን ዘላቂ ስራ ነው። በዛ ጊዜ መልሰን እንደገና ያን ያህል ኢንቨስትመንት የማምጣት አቅሙም የላቸውም ከተሞቹ። ምን ስራ ዘላቂ ለምሳሌ የእኛ ኮሪደር ስራ ለዓመት ለ15 ዓመት ለስንት ዓመት ነው የሚያገለግለው? ዲዛይናችን ላይ ይመለሳሉ። እሱ ጥራት ሌብላችንን አብሮ የሚወስን ነው። ስለዚህ ጥራት ምንም ኮምፕሮማይዝ ማድረግ የለብንም። ያስቀመጥናቸው አደረጃጀቶች ስራ ገምግሞ የሚመሩበት ስርዓትን በደም ቼክ መደረግ አለበት። እለታዊ ግምገማ በየሳይቱ ደን ሪፖርት እስከሚመለከታቸው ደረጃዎች እውነት እየደረሰ ነው ወይ በምንለው አይነት መንገድ የሚለው በደንብ ማየት ነው። ተቆጥረው የተቀመጡ ስታንዳርዶች በፍጹም ሚስ መደረግ የለባቸውም። ስታንዳርድ የጠበቁ ስራዎች ናቸው መሰራት ያለባቸው፣ ብዙ ሀብት ስለሆነ የሚፈስ። የከተማ ነዋሪዎች በተሰራው ስራ ደስተኛ ናቸው፣ ጽዱና ውብ ከተማ ለሚገነባ ድጋፋቸውን ይገልጻሉ። እኛ ሽማግሌ ነን። መኪና ይገጨናል አይገጨንም ብለን እያሰብን ነበረ። አሁን በቀጥታ በእግራችን እንደልብ እየሄድን ነው። አሁን ስንወጠ ስንገባ እንኳን በቀን ቀርቶ በማታ እንዲህ ብለን ነው የምንሄደው። በማታ እንዲህ እየተዝናናን ነው የምንሄደው። ማነው የሰጠን? እግዚአብሔር ነው። እናንተ በረከቱ ይስጣችሁ። እግዚአብሔር ቢልክል ነው መልእክቱ። ትእዛዝ ከላይ ነው። እናንተም ደግሞ የእድሜ ጸጋ ይስጣችሁ። ጥቅሙን አወቀው ህዝቡ ለምን አሁን ፊት በዛች መንገድ አልነበረም ህዝቡ የሚሄደው አሁን ለህዝቡ ተለ ወለት ህዝቦ በቃ እንትን የለም እንትን መሳቀቅ የለም መንገድ በማስፋት መንገድ በማውጣት ምናምን ነገር ከፍተኛ የሆኑ ስራዎች እየተሰሩ ነው። እሱ ያሉት። አሁንም ያው ይሄ ነገር ደስ ይላል። መንግስትም እንዳጠቃላይ ባወጣው መመሪያ መሰረት ተግባራዊ የም እያደረገ ስለሆነ እጅግ ደስ ነው። እሱ የሚለው ብዙ መሰረተ ልማቶችን፣ ንግዶችን በጠቃላይ የከተማውን እድገት የሚመጥን ስራ ነው እየተሰራ ያለው። ቡታጅራ ከተማ ከትላንት ዛሬ አምሮባታል። የነገ ህልሟም ይበልጥ ማማር፣ ይበልጥ መመቸት እንደሆነ ያሳብቃል። ለደቡብ ቴሌቪዥን ዜና ሲሳይ ደበበ ቡታጅራ